ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የኢትዮጵያ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። በዛሬው ፕሮግራማችን የኢትዮጵያ አየር መንገድ የትራንስፖርት ስምሪት ኃላፊ የሆኑትን አቶ እሸቱ አራጋውን እንግዳ አድርጌ ጋብዣቸዋለሁ። አቶ እሸቱ በዛሬው ቆይታችን እንግዲህ ለመንገደኞቻችን፣ ለሰራተኞቻችን፣ ለአጠቃላይ ለአየር መንገዱ ማህበረሰብ በሙሉ የትራንስፖርት አገልግሎት የሚያቀርቡ ሲሆን ይህን እንዴት ነው የሚያቀርቡት ምን ያህል መኪኖች አሏቸው እንዴት ነው የሚያሰማሯቸው የሚለውን ከአየር መንገዱ የሰራተኞች ጥቅማ ጥቅሞች አንዱ ስለሆነ እሱን አስመልክተን አብረን ቆይታ እናደርጋለን ተከታተሉን አቶ እሸቱ እንኳን በደህና መጡ እንኳን ልናቆያችሁ እንግዲህ የኢትዮጵያ አየር መንገድ የትራንስፖርት ስምሪት ዘርፉን የሚመሩት እርስዎ እንደመሆኑ ከሱን ጀምር ምን ማለት ነው ምን ምንድን ነው የሚሰራው የእርስዎ ክፍል የኢትዮጵያ የአየር መንገድ የትራንስፖርት ክፍል ዲፓርትመንት የሚሰራው ለበረራ ሰራተኞች ዶር ቱ ዶር ሰርቪስና ለግራውንድ ስታፍ ሬጉላር ሰርቪሶችን ወይም መደበኛ የትራንስፖርት ሰርቪስ ይሰጣል እና 24 ሰዓት ሰባት ቀን ትራንስፖርት ሰርቪስ እናቀርባለን። በተለያየ ሽፍት ነው እንግዲህ የኢትዮጵያ አየር መንገድ ሰራተኞችም የሚሰሩት። ስለዚህ ጠዋትም ማታም እንዲህ እንዲያደርገ ለመሆኑ ምን ያህል ሰራተኞችን ታጓጉዛላችሁ? በአንድ ቀን ውስጥ በአንድ ቀን ውስጥ ወደ 8188 አካባቢ ሰራተኛ በ24 ሰዓት ውስጥ እናመላልሳለን። ከነዚህ ውስጥ የምሽት ገቢዎች አሉ፣ ምሽት ላይ የሚወጡ ሰዎች አሉ። ምሽት ላይ ከስራ ለሚወጡ ሰዎች በሰባ አራት ላንድ ኩሪዘር ስምንት መቶ ሀያ አምስት ሰራተኞችን የቤት ለቤት የትራንስፖርት አገልግሎት እንሰጣለን። ማታ ደግሞ እነሱን የሚተኩ ሰራተኞችን በአርባ ስምንት ላንድ ኩሪዘር አራት መቶ ስልሳ ሁለት ሰራተኞችን ከቤታቸው ወደ ስራ ቦታ እናመጣለን። በተጨማሪ ጠዋት ላይ ፍላይቱ ከመግባቱ በፊት አስራ አንድ ሰዓትና አስራ ሁለት ሰዓት የሚገቡ ሰራተኞች አሉ። እነሱን አንድ ሺ ስድስት መቶ ዘጠና አራት ሰራተኞች በባስና በላንድ ክሩዘር ወደ ስራ ቦታ ላደርሳለ። እንግዲህ ይሄ በጣም ሰፊ ነው። ስምንት ሺህ ሰራተኞችን በቀን አንዳንዶቹን ከየቤታቸው አንስተን ወደ አየር መንገድ ከአየር መንገድ አንስተን ወደ ቤት የምናደርሳቸው ናቸው። የበረራ ሰራተኞችን በአብዛኛው እና የሌሊት የሽፍት ሰራተኞችን እንግዲህ ደህንነታቸው ተጠብቆ ከአንድ ቦታ ወደ አንድ ቦታ እንዲደርሱ፣ በስራ ሰዓታቸውን ጠብቀው ቦታቸው እንዲደርሱ፣ ወደ ቤታቸው በሚሄዱበት ጊዜ ደግሞ ከአድካሚ ሙሉ ቀን በኋላ ወይ ሙሉ ሌሊት በኋላ ወደ ቤታቸው ገብተው በጊዜ ከቤተሰቦቻቸው ጋር ተገናኝተው ደስ የሚል ጊዜ አብረው እንዲያሳልፉ፣ የሰራተኞች ጥቅማጥቅም ከምንለው አንዱ ይሄኛው ነው። ይህም በምታደርጉበት ጊዜ እንግዲህ ቀላል አይደለም። የኢትዮጵያ አየር መንገድ በሰዓቱ ተነስቶ በሰዓቱ እንዲገባ በረራውን ከሚያከናውነው ትልቁ ስራ አንዱ የሰው ኃይል ስለሆነ ይህን የምታስተናግዱት በእርሶ ክፍል ለመሆኑ፣ በቴክኖሎጂ የሚያገዛችው ሲስተም አለ? እንዴት ነው የምታደርጉት? አዎ እውነት ነው። በዲፓርትመንቱ ኢናውስ ዲቨሎፕ የተደረገ በጣም ሪች የሆነ ሲስተም አለን። ለረጅም ጊዜ ነው እየተጠቀምንበት ያለ ነው። የእያንዳንዱን ሰው ሎኬሽንና የቤቱን አድራሻ ማኑዋል ማየት ስለማይቻል ሲስተም ቤዝድ የሆነ ወይም ሲስተምን ማእከል ያደረገ አሰራር አለን። አንደኛው ኢናውስ ዲቨሎፕ የተደረገው የሞተር ፖል አፕሊኬሽን የሚባል ነው። በራሳችን በአየር መንገድ መንገዱ አይቲ ዲፓርትመንት የተሰራ በጣም ሪች የሆነ ሰፊ ሲስተም ነው። በተጨማሪም ደግሞ ከመኪናዎቹ ሙቭመንት ጋር ወይ እንቅስቃሴ ጋራ የተገናኘ እና ኢንፎርሜሽን በቀላሉ መረጃ የምናገኝበት መኪናዎቹን ሞኒተር የምናደርግበት ፍሊት ማኔጅመንት የሚባል ሲስተም አለ። ይሄ ሲስተም ከሴፍቲ ጋር በተለይ በጣም ትልቅ ጠቀሜታ አለው። እያንዳንዱ መኪና በምን ያክል ፍጥነት እንደሚሄድ የክፍሉ ስታንዳርድ አለ ለባስና ለላንድ ክሩዘር ተብሎ የተቀመጠ ኢቨን ከመንገድ ትራንስፖርት ህግ ፍጥነት ገደብ ባነሰም አንዳንድ ቦታ ላይ ሴት አድርገን ወይም እንትን አድርገን እየተጠቀምን ያለ ነው እና በጣም በጥብቅ ሞኒተር የሚደረግ የትራንስፖርት ወይም የመኪና እንቅስቃሴ ነው ያለው። ከቢሮ ሆኖ መቆጣጠር የሚያስችል ሲስተም ነው። ወደ ሁለት መቶ ሰባ የሚሆኑ ሹፌሮች እንዳሉ አውቃለሁ እና ስልጠና እንዴት ነው የምትሰጧቸው? ጤንነታቸውስ እንዴት ነው የሚጠበቀው? 276 አካባቢ አሽከርካሪዎች አሉን። በየሁለት አመቱ አደጋን የመከላከል የራስንም ከውጭ ሌላውንም አካል ላይ አደጋ እንዳይደርስ የመከላከል ስራ ይሰራል። ከዛ በተጨማሪ አቪሽን አካዳሚ ዲፌንሲቭ ድራይቪንግ ወይም ትሬሊንግ ይሰጣል። ይሄ በየሁለት አመቱ ብቃታቸውን ያሉበትን ሁኔታ መከታተል አለ። ከዛ በተጨማሪ እያንዳንዱ ድራይቨር ቢሄቪየሩ ቅድም እንደተናገሩት በሲስተም ሞኒተር ይደረጋል። ድራይቨር ኢቫሉዌሽን ያወጣል፣ የመለካት እና ደረጃ ያወጣል። ስለዚህ ከዛ ትን ትሬኒንግ የሚያስፈልገውን ወደ ትሬኒንግ ይሄዳል። በበለጸጉ ሲስተሞች ተጠቅሞ የእያንዳንዱ ሹፌር ባህሪያት ምን ይመስላል? አነዳዱ እንዴት ነው? እንደዚህ የሚለውን በየጊዜው የእርሶ ቢሮ ይሄን እየተከታተለ ለስልጠና የሚገባውን ለስልጠና ሌላ የሚያስፈልገውን እያደረግን እንቀጥላለን። መልካም ነው እንግዲህ አሁን አየር መንገዳችን ከእለት እለት በጣም እያደገ ነው በጣም እየሰፋ ነው። በዚህ አመትም አዲሱ ባወጣ ነው ቪዥናችን መሰረት እጅግ በጣም እየሰፋ ነው የሚሄደው ያ ማለት የሰው ሀይሉ ይበዛል፣ የሰው ሀይሉ ይጨምራል። ይሄን ይህንን እንግዲህ በተመለከተ የበለጠ ቢሮችሁን ለማጠናከር የትራንስፖርት ስምሪቱን ለማጠናከር እና ለማሳደግ የእርሶ ቢሮ ምን እያቀደ ነው? ምን እየሰራ ነው? በተለይ ሲስተም ላይ ከፍተኛ ስራ ለመስራት ፕላን አድርገናል። የበለጠ ያሉትን ሲስተሞች የማሳደግ እና የማስፋት፣ ለሰራተኛውም በቀላሉ መረጃ የሚያገኝበትን እና በመኪና ማቀም በፕሮሰስም የበለጠ መሻሻል እቅድ አለን ያም ቤዛ አድርገን ወይም መሰረት አድርገን እየተዘጋጀን እየሰራን ያለ ነው። መልካም እንግዲህ የመጨረሻ ጥያቄ ማረገው የኢትዮጵያ አየር መንገድ ውስጥ ይሄን ያህል ጊዜ በሚያገለግሉበት ጊዜ እንግዲህ ቢሮአችሁ የራሱ የሆነ እንቅስቃሴ ያለው በጣም ስኬታማ ነን ያላችሁትን የመጨረሻ ጥያቄ ላርገው። እንግዲህ ስኬታማ ነን የምንለው አየር መንገዱ በጣም እያደገ ነው። በዛ ፍጥነት ራሳችንን እያሳደገን የአየር መንገዱን እድገት መደገፍና ማገዝ መቻላችን እኛ እንደ ትልቁ ስኬት አድርገን እንቆጥረዋለን። እጅግ ከልብ አመሰግናለሁ፣ ለሰጡ ጊዜ። ክቡራት ተመልካቾቻችን የዛሬው ፕሮግራማችንን በዚሁ ቋጨን፣ ሳምንት በሌላ ፕሮግራም እንጠብቃችኋለን። እስከዛው ድረስ እንደ ማንኛውም ጊዜ ያላችሁን ሀሳብ፣ አስተያየት በሙሉ በኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን እንድትልኩልን በማክበር እንጠይቃለን። ሀና አጥናፉ ከእንግዳዬ ጋር ቆይታ አድርጊያለው። ሰላም